ውድ ወንድሜ፣ ውድ እቴ ዛሬ የህይወት ትልቁ ምክር ልመክርህ እወዳለሁ። በህይወትህ ሁሌም ቢሆን ነገሮችን በልኩ ማድረግ የማትለማመድ ከሆነ አንድ ቀን ራስ ባሰራው ጥፋት ወይም ደግሞ ራስ ባደረገው ነገር ህይወትን ልታጣ ትችላለህ። ከህይወት በላይ ምንም አይነት ትልቅ ነገር እንደሌለና የምናደርጋቸው ነገሮች በሙሉ ከህይወት መሥዋዕትነት በታች መሆን እንዳለባቸው እንማራለን ማለት ስለዚህ የምናደርገው ነገር በሙሉ በልኩ መሆን አለበት። ጥጋብንም በልኩ ማድረግ አለብን። ራብንም በልኩ መሆን አለበት። ሀብትም በልኩ መሆን አለበት። ድህነትም በልኩ መሆን አለበት። ስለዚህ እቺ ዓለም በልክ የተሰፋች እማትሆን ከሆነ አንዳንዴ ትሰፋብናለች ማለት ነው። ለመኖርም ትሰፋብንና ስንቸገር እንችላለን ስለዚህ፣ ይህ እንዳይሆን ምን እናድርግ ካልከኝ ሁልጊዜ ቢሆን የሆኑ የሆኑ ነገሮችን ማቆም መተው መልመድ አለብህ ማለት ነው። የሆነ ነገር የማታቆመው ከሆነ አንድ ቀን ህይወትን ሊያሳጣ ይችላል ማለት ነው። ስለዚህ ሁሌም ቢሆን ነገሮችን በልኩ ማድረግ፣ በልኩ መኖር መልመድ እንዳለብንና ለህይወታችን ስንል ደግሞ የሆኑ ነገሮች ጠቃሚ ቢሆኑ እንኳን ጣፋጭ ቢሆኑ እንኳን መተው እንዳለብን ማወቅ አለብን ማለት ነው። ይህ ትክክለኛና ትልቁ የህይወት ጥበብ እንደሆነ ማወቅ ያስፈልጋል ማለት ነው። ሰላም ጤና ይስጥልኝ። ውድ ሃዊኔት ቻናል ተከታታዮች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። እያለን ዛሬ በመግቢያችን ላይ እንዳነሳነው ነገሮች በልኩ የማይሆኑ ከሆነ በህይወታችን ላይ አደጋ ሊያመጡ እንደሚችሉ ለማብራራት ወይም ለመናገር በኢንትሮ ሞክረናል። ይህንን ታሪክ ያመጣነው ባለምክንያት አይደለም። በህይወታችን ብዙ ሰዎች ነገሮችን በልኩ ባለማድረግ ብቻ ህይወታቸውን አደጋ ላይ ሲጥሉ እናስተውላለን፣ እንታዘባለን። ስለዚህ ነገሮችን በልኩም ማናደርጋቸው ከሆነ ሁሉም ነገር ልክ ስላለው ልኩን ካለፈ ህይወታችንን መስዋዕትነት ሊያስከፍለን ይችላል ማለት ነው። ስለዚህ ማንኛውም መስዋዕት ደግሞ ከህይወት በታች ወይም ደግሞ ከነብሳችን በታች ከመተንፈስ በታች ስለሆነ ነገሮችን ስናደርግ በልኩ መሆን እንዳለበት የሚያሳየን ቪዲዮ ለመስራት ነው ዛሬ የመጣ ነው ማለት ነው። እንግዲህ የዛሬው ቪዲዮአችን አንዲት አይጥ ላይ ያተኩራል። እንግዲህ ከአይጥ ህይወት የምንማረው ነገር ስላለ ነው ይሄንን ቪዲዮ ያመጣነው ማለት ነው። እንዲህ ሆነ አንዲት አይት በአንድ ቀለሊት በሰዎች እየተ ቤት ውስጥ እየተንቀሳቀሰች እያለ በጣም እርቧት ምግብ እየፈለገች በቤት ውስጥ ጉድ ጉድ ስትል አሪፍ ሽታ ይሸታታል ማለት ነው። እንግዲህ እንደምታውቁት አሪፍ ምግብ ካለ እኛ ሰዎች ጥሩ ምግብ በጥሩ ባለሙያ ሴት የተሰራ ምግብ ይሸተናል። ስለዚህ ያንን ምግብ መብላት ያጓጓል ማለት ነው። ታዲያ አይጥም ልክ እንደዛው ምናልባት የምትበላው በቆሎ፣ የምትበላው ስንዴ፣ የምትበላው ቤት ውስጥ ያለ የተለያየ ነገር ለሷ ይሸታታል ማለት ነው። እንደምታጎት መቼም የራሷ ሴንስ የምታደርግበት መካኒዝም ይኖራቸዋል። ስለዚህ እንዲህ እያለፈች አንድ ትልቅ ቅርጫት ውስጥ ትልቅ ጥሩ ነገር እንዳለ የሚያሳይ ሽታ ይሸታታል ማለት ነው። ስለዚህ ምን አረች፣ በቃ ዛሬ እዚህ ውስጥ የሚገርም ምግብ እንዳለ ይሰማኛል፣ ስለዚህ ይህንን ምግብ መብላት አለብኝ ብላ ታስባለች። ነገር ግን ቅርጫቱ እንዲህ የዋዛ አልነበረም፣ በጣም ጠንካራ የሆነ ነው እና ያንን ቅርጫት ሰብራ ወይም ደግሞ ክፍተት አግኝታ ያንን የሚሸት ነገር ለማጣራት ተቸገረች ማለት ነው። ስለዚህ ምን አደረገች? በምትችለው አቅም ያንን ቅርጫት ከሆነ መስመር በጥርሷ መቅደድ እና ክፍተት ማግኘት ትፈልጋለች። በጣም ትሞክራለች፣ አልቻለችም። ቅርጫቱ በጣም ጠንካራ ስለነበር ማለት ነው። በዚህ ሰዓት የምታደርገው ስታጣ አካባቢ ላይ ማማተር ትጀምራለች። እዛው አካባቢ ላይ ቢላ ታገኛለች። በጣም የታለ ስለት ያለው ቢላ ስታገኝ አሀ ስለዚህ በዚህ ቢላ የተወሰነ ፓርቱን መቅደድ አለብኝ ብላ በዛ ቢላ ትቆርጣለች ማለት ነው። ልክ እውነትም ምኞቷ ይሳካና የሆነ ፓርቱን ትከፍተዋለች ወይም ቀዳዳ ታገኛለች። ቢያንስ ለራሷ የሚያስገባት ለአንገቷ መግቢያ ቀዳዳ ታገኛለች። ቀስ ብላ አፍንጫዋን አስጠግታ እውነትን በዛ በቀዳዳ ስታሸት የሚገርም በቆሎ ውስጡ እንዳለ ታያለች ማለት ነው። ስለዚህ ይህንን በቆሎማ መብላት አለብኝ ከራቤ ራቤን ዛሬ ባስታገስ አለብኝ ቀናኝ ብላ ወደ እዛ ጎተራ ወይም ደግሞ ቅርጫት ውስጥ ትገባለች ማለት ነው። ያው በጣም ርቧት ስለነበር ውስጥ ትገባ እና ያንን በቆሎ መብላት ትጀምራለች። በቆሎ በጣም የጣፍጣትና በደንብ አርጋ ትበላለች። ቅድም እንዳልኳችሁ ከልክ በላይ ትበላለች ማለት ነው። በዚህ ሰዓት ያ የተራበ ሆድ ምግብ አገኘው ብሎ እስከሚለጠጥ ድረስ ይበላል። ትጠግባለች ማለት ነው። ሰው ከጠገበች በኋላ መውጣት ትፈልጋለች። ነገር ግን ስትገባ የራባት ስለነበር በቀላሉ ገባች። ልውጣ ስትል ሆዷ አለቅጥ በጣም ስለበላች መውጣት ችግር ይሆናል ማለት ነው። ስለዚህ እንዴት ታድርግ? ቢላ አሁን የለም ውጭ ላይ ነው በጣም ርቀት ላይ ነው ያለው ያንን ቢላ ብቶ ማስፋት አይቻልም። ሌላ እዛ ጎተራ ውስጥ ከበቆሎ ውጭ ምንም የለም። ስለዚህ እንዴት ታደርግ፣ ትቸገራለች። ወደዚህ ማለች፣ ወደዛ ማለች፣ መውጣት አልተቻለም አንገት ብቻ እንጂ ሆድ በጣም ስለጠገበ አሁን እንደ እንደመጀመሪያው ሾልኮ መውጣት አልተቻለም ማለት ነው። ጮኸች፣ ሞቷን መጠባበቅ ጀመረች። ስለዚህ እየጮኸች እንግዲህ አሁን ከመጣው እንዳረጉ ያርጉኝ ወይም ደግሞ የሚያድነኝ ካገኘው ለወጣ እችላለሁ በሚል ጮኸቷን ስታሰማ አንዲት ጥንቸል በዛ አካባቢ ይህን ምንጮ ትሰማና ትመጣለች ማለት ነው። ያቺ ድንጃል መጣ፣ ምንድነው የተፈጠረው ብላ ስጠይቃት፣ አይ ስገባ ርቦኝ ነበር በቆሎውን አገኘው በደንብ በላው፣ አሁን ልውጣ ብል ሰውነቴ ወፈረ፣ ወዴም ጠገበ። ስለዚህ መውጣት አልቻልኩም። ባለቤቱ ከመጣ ዛሬ መሞቴ ነው፣ እባክሽን የሆነ ነገር አድርጊ ትላታለች። ምንም ማድረግ እንደማትችል በሙከራ ታረጋግጣለች። እሷም በጥርሷ በጇም በእግሯም ያንን እንትን ለማስፋት ቀዳዳ ለማስፋት ሞከረች። ነገር ግን ጠንካራ ስለነበር ምንም ማድረግ አልቻለችም። እኔ ስገባ እዚህ ጋር ቢላ ነበር፣ በቢላ ቀድጄ ነው የገባሁት። እባክሽን ያንን ቢላ ፈልጊና አምጪ፣ በሱ እናሰፋለን ሲባል፣ ቢላም ሲፈለግ ጠፋ ማለት ነው። ስለዚህ ምንም ማድረግ አልቻለችም። እንግዲህ ከዚህ በላይ ምንም ልረዳሽ አልችልም፣ እኔ መሄዴ ነው። እንግዲህ ተረጋግተሽ ተቀመጭ ትላታለች። እንዴት ነው ተረጋግቼ የምቀመጠው ስትላት፣ አይ አንድ ምክር ልምከርሽ ስትገቢ እራስሽ ነው የገባሽው። አዎ እኔን የገባሁት። አሁን መውጣት ያቃተች ስለጠገብሽ ነው አደለ? አዎ ስለዚህ ለሊቱ ሙሉ ሳትበይ እደሪ በትግስት ነገ ጠዋት ትወጫለሽ፣ ሆድሽ መጉደሉ ስለማይቀር ብላ ትላታለች ማለት ነው። እሷም በዚህ ትስማማና ማረጥም ስለሌላት ትቀመጣለች። ነገር ግን ሆድ እየጎደለ ሲመጣ ራብ የሚባል ነገር አለእና አሁን ትግስቷን የሚፈታተነው ነገር መጣ ማለት ነው። በቆሎ አለ እዚህ ጋር ደግሞ መውጣት ተፈልጎ ሆድ እንዲጎል ተፈልጓል። ሆድ ሲጎል ደግሞ ሌላ ችግር ስለዚህ መታገስ አቅቷት ያንን በቆሎ ደግማ ትበላለች ማለት ነው። ስለዚህ አሁንም ሆድ ጠገበ። ጠዋት ሲነጋ ሆድ እንደ ተመልሶ ተነፍቷል፣ መውጣት አልተቻለም። በዚህ ሰዓት ድመት ትመጣለች። ድመት ስትመጣ አይጥን በርቀት ሆና ስታይ የሆነ ነገር ከዛ ከጎትራ ውስጥ አንገቱን ሲያወጣ ታያለች። ያም ነገር አይጥ መሆኑን ካረጋገጠች በኋላ ቀስ ብላ አድፍጣ መታ፣ አንገቷን ብቅ ስታደረግ ያቺን አይጥ አውርዳ በላቻት ገደለቻት ይባላል። ውድ የቻናላችን ተከታታዮች ልብ በሉ፣ ይቺ አይጥ ስትገባ ሆዶ አልጠገበም፣ በቀላሉ ገባች። ስትወጣ መውጣት አልቻለች፣ ምክንያቱም ከልክ በላይ ስለበላች ማለት ነገር ግን ጥሩ ምክር ተመክሯት ነበረ። ያቺ አንድ ቀን እንደምንም ብለሽ እደሪ፣ ተይ መብላት እንዳትበይ፣ ወዲሽ ጎላል፣ ጠዋት ትወጫለሽ ተብላ ያቺን አንድ ቀን መታገስ አቅቷት፣ ሁለተኛ ጊዜ የመጣላትን እድል በማባከን ህይወቷን አጣች ማለት ነው። በህይወታችን ስንቶቻችን ነን ሁለት ተኛ እድል ተሰጥቶን ሁለተኛ እድልን መጠቀም እያቃተን ማለት ነው። በህይወታችን ስንት ጊዜ ነው የማያስፈልገንን ነገር ደግመን ደጋግመን መውጣት እየፈለግን ሳንወጣ የቀረ ነው አብረን እየነካን ማለት ነው። ብዙዎቻችን በሶስት ተይዘን ከሶስት መውጣት እንፈልጋለን ነገር ግን እናቆማለን ብለን ያለው ለራሳችን ታማኝ ባለመሆናችን ተመልሰን እዛ ሱስ ውስጥ እንገኛለን ማለት ነው። ስለዚህ በህይወት የሆነ ነገር ማግኘት ከፈለግ የሆነን ነገር ማጣት አለብህ። ለሆነ ነገር መስዋዕትነት መክፈል አለብህ። መስዋዕትነት ስትከፍል ግን ሁል ጊዜም ቢሆን የህይወትን መስዋዕትነት የሚያስከፍል መሆን የለበትም። ማለት ማንኛውም ነገር ከመተንፈስ በታች እና ከመኖር በታች እንደሆነ ልናውቅ ያስፈልጋል። ይቺ አይጥ በልታለች፣ ጠግባለች፣ መውጣት አልቻለችም። ጩኸቷን ተረጋግታ ብታድር እና የዛን ቀን ባትበላ ጠዋት እንደምትወጣ ነግራታለች። ስለዚህ ታግሳ አድራ ቢሆን ኖሮ ጠዋት ትወጣ ነበረ፣ ህይወቷ ይተርፍ ነበር፣ በሌላ ጊዜ የመኖር እድል ተሰጥቷት ነበር። ስለዚህ በህይወታችን ሁለተኛ እድል ይመጣል፣ ሁለተኛ በር ይከፈትልናል። ሁል ጊዜ ግን ያንን በር ለመጠቀም የመጀመሪያ የለመድኑን ኮንፈርት ዞን የለመድኑን ምቹ ሁኔታ መተው እንዳለብን ያስተምረናል ማለት ነው ወደ ቻናላችን ተከታታዮች ከዚህ ታሪክ ጥሩቁም ነገር እንደተማራችሁ ምንም ጥርጥር የለኝም። በተለይ ተማሪዎች ከሆናችሁ በተለያየ ሱስ የተያዛችሁ ትኖራላችሁ። መስራት፣ ማንበብ እየፈለጋችሁ ነገር ግን በቲክቶኩ፣ በኢንስታግራም፣ በፌስቡክ ወይም በቴሌግራም በቻት ሱስ የተያዝን ማለት ነው። ቻት ማቆም እንፈልጋለን። ከስልካችን ላይ ፌስቡኩን እንደልታለን፣ ቴሌግራም እናጠፋለን፣ ቲክቶኩንም እናጠፋለን። ነገር ግን ተመልሰን እራሳችን እንደገና ደግሞ ፕሌይ ስቶር ላይ ገብተን እንጭነዋለን ማለት ነው። ነገር ግን መተው እንፈልጋለን፣ አልቻለም፣ ተመልሰን እዛው እንገኛለን። በህይወት ሁልጊዜም ቢሆን የሆነ ነገር መተው ወይም ማቆም ከፈለግ ጨካኝ መሆን እንዳለብህም እያስተምረና ማለት ነው። እቺ አጭር ታሪክ ብዙ ነገሮችን የምትዳስስ ነች። እናንተ የትኛው ህይወት ወይም የትኛውን ህይወት እንደነካች አላውቅም። ነገር ግን እመኑኝ ብዙዎቻችን በህይወታችን ስታት ያደረግንበት የሆነ ነገር ይኖራል። ከዛ መውጣት እንፈልጋለን፣ እንጀምራለን ነገር ግን ዲሲፕሊን አጥተን እዛው ስንዳክር ይታያል በህይወት ዲሲፕሊን ማትሆን ከሆነ መቼም አዲስ ነገር አይመጣም ማለት ነው። ስለዚህ ዲሲፕሊን ለመሆን ደግሞ የሆነ ነገር ሳክሪፋይ ማድረግ አለብህ፣ መተው መቻል አለብህ፣ ሁሉንም ነገር በልኩ ማድረግ መቻል አለብህ ማለት ነው። አሪፍ ነገር ከተማራችሁ ቪዲዮአችን ላይ ለጓደኞቻችሁም ሼር በማድረግ ቻናላችንን እንድታበረታቱ በአክብሮት እንጋብዛለን። በሌላ ጠቃሚና አስተማሪ ቪዲዮ እስከምንገናኝ ባላችሁበት ሰላም ሰላም ሰላም።